አረ ምን ነው? እና ውስ ሰውዬስ ምን ያንሳታል? ጦታ አላት ዳሌ አላት ቂጥ አላት ምን ያንሳታል? ጸጉር ጸጉር ደግሞ ሂማን ሄር እያደረጉ አይደለም እንዴ ሰው የሚመስሉት? ሂማን ሄር አይወድም ያኛ ባራ ጆከርዬ። ግን መላጣም ሙኝ አለ ጆከር። አያዋጣሽም። ተይ ፋሲካ ተይ። ዘይድን አውራላ ሚዳ ላይ ነው ክዷት ሄደው። ታይ ጆከር ታገኝ ነው አይሆንሽም። ጆከር ትግት፣ ጆከር አይሆንሽም። ጆከር የሁሉም ነው፣ የማህበር ነው። ጆከር የብሄር የሚያስተናግድ ልብ አለሽ እና ተጠቀሚበት። ልብሽ ትልቅ ነው። ኖ ልቤ ምን ይለኛል፣ ሀቢብን ስታዩ ምን ትዋለች ሲለኝ፣ ግዳዩ ግዳዩ ይላል ልቤ። አረ በማርያም ሀቢብ በጣም ጸድይ ነው ዱባይ ላይ እንደ ሱ አይነት ልጅ የሚገኝ አይመስለኝም። ዝም ብለህ አስበው። ከፈለጥ መሰለኝ ጠበቃ እንድትሆነ የዱባይ ኮርማ ነው ኳቤ። እውነትህን ነው አባቴ። ምት ሁሉን የሚያጠቃ እውነት ነው፣ ግን እኔ አንቺ ላይ እንዴት እንዳልወሰነ ነው በቃ። ይሄ ከትዳር ምናምን በኋላ ማለቱ ገርሞኛል። ቆይ ዝም በለው ወርቅ በልጁ በእጅ የያዙት ወርቅ እንደ መዳብ ይቆጠራል። ከእጁ የወጣው ቀን ገና ግርግዳ ይበላል። ለምን የድሮ ባሌ ራሱ እያለው ተያውለው ነበር። ተው ከወሰንኩኝ አልኩት ብትሞት ዞር ብዬ ላይክም። ተው እያልኩት ሰባት አመት አቃጥሎ አቃጥሎኝ ከዛን ስወስን ታዲያ በቃ አምሶ ክሎዝድ ቤቢ ክሎዝድ የፋሲካን እንግሊዝኛ ታዘባችሁታል? በጣም በቃ ፐርፌክት እየሆነች ነው። ኑር አልፈልግም፣ አሜሪካ ሜዳ ማርያም የሚባሉ አምላኬ ሆይ ስጠይም ባል ከአሜሪካ እንደው ለምን ከፈለገ ሊሞታ እንዳሙስ አይቀረው አይ ዶን ኬር ብቻ አሜሪካ ይውሰደኝ። ፀባይን አሳምሬ ኖራለሁ። እንጀራ እያለኝን ያለኝን ታዝ ብዙ ፋሚሊ ያለች ወይ ብዙ ፋሚሊዎች እኮ አሉሽ አሜሪካ፣ እንጂ ከማሬ ወንድ ማን አለ ከዳኒ ውጭ? ዳኒ አግብተው ውሰደኝ ስቶ አቃጥለሽ ልደፊኛ ነው ዳኒ ጊ ተሬ እኮ ነው። በእናትህ ዳኒ አግብተው ውሰደኝ አሜሪካ። አቃጥለሽ ልደፊ ነው። ምንም ለውዝ የለም። በስመ አብ ለውዝ እኮ እንዲያምርሽ ያደርጋል። ፋሲ ልጁን ደግሞ ተፋታሹ በመጥፎ ጊዜ ከነ ለውዝ ቃብ በላም ሀቢባ አምረኝ እንጂ ወፈር እንጂ ወይኔ ወንድሜ ጎበዝ አቋረጥሹ ጎበዝ እና እንዳይመሽብሽ ግን ባይዘዊ ያው ምቶጪ ከሆነ እሺ ውድ ልኝ ኮ ስፖርት ቤት ነኝ። ልክ ልነካው ስል ጠፋሽ።

ያለው የናት ጨምሩበት። ተው መስዬ፣ አሁን እየመጣው ነው ወደ አንቺ ጋር ወርቁን። ኧረ እኔና ሀቢብ እኮ ተለያየን በቃ። ውዴ መቼ ተለያየን? በቃ ጨረስን። ልቤ የሚመታው ራሱ አሁን ጆከር ጆከር እያለ ነው። ድምፁ ሁላ ጆሮዬ ላይ አቃጭላል። አንቺ ደግሞ ብሎ ሲቆጣኝ፣ ሲቆጣ ራ ግርማ ሞገሱ ኧረ ፋሲካ እየተያለውን ጉዳት ያለው መስፍን፣ አዲስ አዲስ መኪና አዲስ፣ ሀቢብ እንዳይቀና ተይክ ነበር። ወይኔ ሀቢብ እየነወድ ገዛት እንደ አዲስ መኪና። መብሩክ ሀቢብ፣ ይመብሩክ። ምነው መስዬ እንደዚያ ሞላቀቅሽው? ተይ እንጂ የእኔ ወድ ገዛት ነገሩ። ትናንትና ያንን ብር ስናወጣ አብረን። አዎ ነግረኸኝ ነበር። በቃ ስትመጣ እደውልልኝ የእኔ ወድ። ኦኬ። ሞዴሬተርህን ሞዴሬተሪን ስትል ነው የወድ። እሺ ምን በቴክስት ነው በቮይዝ ነው? ይውላ የሚያወራሽ በአንዴ? አይ በቴክስት ነው እንጂ ሊያወራሽ በሌላ ስልክ እኔ ያለሁን ጌም አትጫወች በተለይ ከአንድ ጋር ከፍሬ ጋር ነው። ሀቢብዬ ነው እኔ። ኧረ የለም ሀቢብ የተባለ ዝርል ወይም ነው። በሁለት ቲክቶክ ነው

ጫብስ ጫብስ ብሮ ጫብስ። እኔ እራሱ እኮ መጠጣ ቁም ያለው ብዬ ማልኩኝ ሲያቀለቀለኝ መጠጥ አረቄ ብቻ ነው የምጠጣው ብዬ። አንቺ ሀቢብ ጥፍሮች ነውስዬ። ከላይ ያለው ጸጉሩን ፍሪዝ ያደርገው ምኗ ነው? ግን ሰው ማመን ቀብሮ ነው። አንቺ ሁነትም ሀቢብ አለ ብርጅ ስቶን ቤት እንዴት አንቺ አታዩም? እኔ እኮ በሌላ ስልክ ያለው እኮ ነው ውዴ። እኔ ሁል በሁለቱም አካውንቴ ላይቭ ላይ ነኝ። አዎ እዚህ ጋ እየሁት እዚህ ጋ ኮመንቱ ነው። በዛኛ እኮ ከላይ ያለው ሀዲቃ ነው መሰለኝ። ያለው ቢራ ነው እኮ የሚጠጣው፣ እግዚአብሔር ሚሪንዳ ነው እንሽ ነው። እንዴት ነስድንሽ? ጎበዝ ነሽ። በዚሁ አጋጣሚ ልንገርሽ እግዚአብሔር ለምን ሀቢብንና ሀቢብንና አልኩኝ ፋሲካንና አቤላን አንጠይቃቸው ጀምር ምን አለው የሚመጠጥ ነገር እስኪ ንገረኝ። ጠጥ ነገር አለው የምመጣው ከዚህ በላይ ምን ያርግሽ? ያለውን ፍቅር ያለውን ነገር መስዋዕትነት አረገ። ከብዙ ሴቶች ጠጠኝ በሽተኛ አረገኝ። ቶን ሲል በሽተኛ ከዛችም ከዛችም ጋር እየተቃደመ የምር ግን አንድ ቤት አድራቸው አታቁ አድረናል

ብቻዬ ቤት ገብቼ ገብቼ ከዛም በትልቁ አካውንቴ ላይ ብገባ አለው፣ ትገባለህ አለሁኝ። ዛሬ እኮ እረፍት ነኝ፣ እረፍት ሳሎን፣ ዛሬ ማታ አልገባም። ስልክ እስኪ ፀጉርክን እንዲህ አድርገው፣ ግንባርክን እንዲህ ደግሞ ከቤታ ጋር። ኧረ ግንባር የለኝም። ኧረ የለትም እኔ እኮ የማየው ሰው ሁሉ ግንባር አምዬ መሰለኝ። ተቸገሩ ኧረ ትንሽ ይደግና ወደኋላ ሲዘው አሉ አይመስልሽም? ዊምፒ ነይ ልጋብዝሽ አላለም? ዊምፒ ምን ዝም ብላ እኮ ነው። አውቃ ነው፣ ለጊዜው ነው እንደዚህ የምትለው። ፋሚሊ እግዚአብሔር አንጀቷን የጠባላት በፍቅር ያልሽ፣ ልክ የተገናኛችሁ ቀን አንድ ሰው አንዳባ የመርከብ ላይ ነው ይዞሽ የሄደው፣ ትዝ እንዳለኝ ከሆነ እዛ እንደውም ሽንቱን ወጥሮት አንድ ሰው አንዳባ። ፋሚሊ ሽንቱን ወጥሮት ከዛስ? ስንቱ ደግሞ ሁሌ እንደወጠረው አምላኬ ሆይ ለምረው። ግን ምን እያስበ ይሆን ጆከር? ግን ምን አይነት ሰው ነው ብለህ ታስባለህ? ፊቱ ጋይሳ እንደ አበባ ስቱ ያምር። ጸደ ነው ያ አባቴ የምትቁመቱም እንዳንታጭር ነው። አረ ተይው፣ ቁመት ይረዘማል እኮ መመዘዝ ነው። አይ ጆከር ረጅም ይመስለኛል እንዲህ ዝም ብዬ ስስለው ጆከርን እንደማስለዋል። ልመስለኝ እንዲ ዝም ብዬ ሳስበው ባንቺ ምክንያት ይና እንደንትናንም ስለው እንደ ሮፍናን ጸጉራም አቋሙ ምናምን ሮፍናንን ይመስለኛል። ቴንኪ ኔ ፍቅር ቴንኪ ማሬ ቴንኪ እኔ ግን እንደዛ አይደለም የምገምተው የሆነ ቱፓክ የሚቆረጥ ሰው ከዛ ትንሽ ረዘም ያለ ከዛ ግን የሆነ ኮስታራ በጣም ሲሪየስ ሲሪየስ የሆነ ኮስታራ ዝም ብሎ የሚቆጣ አይነት ነጭናጫ ወንድ ይመስለኛል፣ ዝም ብዬ ሳስበው የድሮ ባሌ ብታይ ማለት ነው እንግዲህ። እናት አንድ ሰው ቤታችን ከመጣ አያወራም፣ ሰላም ነው ይላል። በቃ ኮስታራ ወንድ ከመጣ ነው ብትለኛ፣ የድሮ ባሌን ቆፍጣና ኮስታራ እሱንም አየው። እኔ ብቻ ነኝ። እሱንም እያሳኩት እየደነስኩ ለምን እያልኩ አስቀዋለሁ። የማደርገው ነገር ስለሚያስቀው ዝም ብዬ ስለማብድለት ይስቃል እንጂ አይስቅም። እናቱ ራሱ ምን አለት? እንዴት አድርገሽ ነው ግን ት ልጅ ማውራት፣ አማቼ ነው የሚባለው፣ አማቼ ማለት ነው የድሮ አማቼ አባቴ ሆን ነበር የሚያወራው፣ አያወራም። እንደዚህ አይነት ወንድ ደስ ይለኛል። ቆፍጣና ኩስታራ እንደዚህ ይመስለኛል። ጆከርን ዝም ብዬ ሳስብ የሆነ ጃደርግ ሙድ ነው። እግዚአብሔር የቀረ ሙድ እኮ ነው ይሄ። እኔ እወዳለሁ፣ ደርግ ሙድ ውዴ፣ በደርግ ጊዜ የቀረ አሁን ላይ ተጫዋች ወንድ ሲሆን ነው ጸንዴ፣ እግዚአብሔር ደግሞ ሀቢብ እኮ እንደዚህ እኮ አቅፎኝ እኮ እኔ አሽከርከር አይችልም በባለፈው አቅፎ አሽከርክሬኝ ስለ ባናቴ ተክሎኝ ነበር ለዛ ነው አሽንቱ የሚመጣው አንተ ለዛ ነው እንደ ሮጦ ሽንት ቤት ሄደ ሽንት ቤት ሄደ አታጠኝ ከዛ ግን ዝም ብዬ ጆከርን ሳስበው እንዲህ በአንድ እጅ ሁላ ይዘው የሚያንጠለጥ የሚያሽከረክረኝ ይመስለኛል። እኔ ጆከር ራሱ ሀቢብ እንደ ነው የሚመስለኝ። አረ፣ በጭራሽ ድምፁን አላየክም? ሲቆጣ ሆን እስኪና ይ አረ፣ በስ ፋሚሊ ቴንኪዩ አብጌል ጌሬና። ነገ ጆከርን በእንትን በዘፈን አድርጌ ለመዋለሁ።